በጌታ ሊለምናቸው ሁለት ሺ ያስገቡኝ። በጣም ደስ ብሎኛል። ልጅ እንኳን በሰላም መጣች። በጣም በጣም በጣም ለደስታ ወደር የለም። እንኳን በሰላም መጣች ልጃችን ደግሞ ዛሬ በፍራንክ መታለች። ይኸው ሁለት ቀን እነሱ በአንድ ቀን የቀጧት እሷ ሶስት ቀን ሙሉ አስለቀሳት። ጀግና ናት።

ልጅ እኮ ያልተነካች ዲፍሊን በጣም ደስ ብሎኛል። ጌታ ምስክር ነው። በጣም በጣም ለደስታ ወደር የለው። እንኳን በሰላም መጣሽ ብዬሻለው።

ወገኖቼ እንዴት ናችሁ? ደና ናችሁ ወይ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልን። ውድ ቤተሰቦች፣ እንግዲህ ዛሬ ለእናንተ መናገር የምፈልገው ነገር አለ። እናንተም ደግሞ እንድነግራችሁ የምፈልጉት ነገር ያለ ይመስለኛል እና እሱን ነገር ለመናገር ነው የመጣሁት። ብዙዎቻችሁ አዝናችሁብኛል፣ ተከፍታችሁብኛል። እኔ ደግሞ ያ ነገር እንዲፈጠር አልፈልግም። በእውነቱ ስነግራችሁ እስካሁን እያደረግኩት የነበረው ነገር በጣም አስቀያሚ ነገር ነው። ደስ አይልም፣ ክብርን የሚነካ ነገር ነው አውቃለሁ። ግን እናንተ ደግሞ እንደዚህ እንድታዝኑብኝ አልፈልግም፣ እግዚአብሔርና የእውነት ምክንያቱም እኔ እናንተን ለማዝናናት ወይ እናንተን የሆነ ነገር በቃ ደስ እንዲላችሁ እንጂ ይሄን ያህል ጭራሽ እኔ ላይ ማዘን አለባችሁ ብዬ አላስብም። ከመጀመሪያ ጀምሮ ስነግራችሁ ያው ፕራንክ ነው፣ ፕራንክ ነው። እስካሁን የነበረው ነገር በሙሉ ፕራንክ ነው። የእርግዝ ናውም የምኑ ማለት ነው ግን ምንድነው እኔ በጣም ለእነሱ ፕራንክ ማሳየት ስለፈለግኩኝ በጣም እነሱ ላስደነግጥ ላስጨንቅ ስለፈለግኩኝ ፕራንክ ነው ብዬ መናገር አልፈለግኩም ነበር። እናም እስከ ሆስፒታል እስከ ምናምን ድረስ ደግሞ ያደረሰኝ ነገር ምንድን ነው፣ እናንተ ትንሽ አላገዛችሁኝም ስልሽ ፕራንክ ነው ምናምን እያላችሁ እነሱን አሳምናችሁና እኔም ደግሞ ያንን ነገር ሆነ ለማፋለስ ብዬ ሆስፒታል ምናምን ተጠቅሜ ሊሆን ይችላል። እኔ እንደው እስከ ዳር እስከ ጫፍ ድረስ ነበረ ያንን ነገር ለማስኬድ የነበረው ማለት በደንብ በቃ ላስጨንቃቸው ላስጨልላቸው ነበር ሀሳቤ ማለት ነው። የእውነት እውነት ስነግራችሁ ግን ቤተሰብም በጣም እየተቆጣኝ ነው። ኖርማል ፋሚሊ ማዘር ደውላ በጣም እውነት በጣም ደንግጣ በጣም አዝናብኝ ልብ የሆነ ነገር ተሰማው። እሷ ደቡ ላይ ያን ነገር በዛ ነገር ደንግጣ ስትነግረኝ እና እናንተም ጋር ደግሞ ፊድባካችሁን ኮሜንታችሁን ምናምን ሳነባው ያው መጨረሻ ነግራችኋለሁ። ችግር የለም። አሁን እንደዚህ የሚሉኝ ስላላወቁ ነው ምናምን ብይ ነው። እና ግን ከዚህ በላይ ደግሞ መግፋት አልፈልግም። እግዚአብሔርን የእውነት የእውነት በጣም ይቅርታ በጣም በጣም በጣም በጣም አሳዝንሽኛል። ወላሂ ተይኝ በቃ

ከፈለግሽ ቆንጥጭኝ፣ ከፈለግሽ ንከሽኝ፣ ከፈለግሽ ከፈለግሽ በጥፊ ምቺኝ። የፈለግሽውን አድርገኝ በቃ አሁን ጥለሽን ዛሬ ለእነፉም ለሁሉም ፕራንክ እንደው ለቤተሰብ መጀመሪያ እነግራቸዋለሁ እና አንቺ ነበርሽ፣ በጣም ጨንቆኝ ነበር። አንቺ ደግሞ ከአይንሽ ተረድቻለሁ፣ ይቅርታ አድርገሽልኛል እና ያው እንታረቅ። እኔ አሁን ይቅርታ ብግ ብልሽ ስ ከልቤ ነገ ብሞትብሽ አትከፊም? ይቅርታ ሳላረግላ ብለ ጸጸት ውስጥ ትገቢያለሽ፣ የምር እኔ ጓደኞችን አሳልፈሽ ለነዛ ወረውላች ልሰጭኝ ነው። ለነዛ ሁለት ቀልጅ። የእውነት በጣም አስከፍተሻል። በእግዚአብሔር በቃ። ወይኔ እናትሽ እንዲ አሁን በእነሱ ላዝነናሽ እኮ ነው። እነሱ አሁን ፈታ ነው የምንልባቸው ማለት ነው። እኔ ከሆን አንቺን ወደ እኔ ቀላቀልሽ ገባሽ እንዳትከፊ ምናምን ፏ እንድቲ የእኔ ፍቅር የእኔ ጠንበላል እሺ ደስፋንልሽ በቃ እኔ የእውነት ያደረግሽው ነገር ምን ያህል ሄደሽ እንደነበር እሱን እያስታወስኩኝ ታስታወሽ። ሲጀመር ያለፈ ነገር ማስታወስ ትርፉ ቂም ብቻ ነው የሚሆነው እና አንቺም ደግሞ ቂም እንዳትይዥ ቢ ያው መተዋል እንትን በያቸሽ፣ በእናትሽ በእናትሽ እንደዚህ ተኮሳተሪ። ግን ምንድነው ፕራንክ ብሎ እንዳትነገር፣ በእናትሽ በእናትሽ እንኳን በሰላም አመጣችሁ፣ እንኳን በሰላም አመጣችሁ ልጆቻችን። ዛሬ ለአንዴና ለመጨረሻ ጊዜ ምን አይነት ምን አይነት ምናምን እንዳትጨነቁ እና ሁለተኛ ነገር ደግሞ አሁን ለፈት ነገር አሁንም ፈቲት ያለሽ በጣም የሚያናድድ ነገር ስለሰማችሁ ነው። ከእናንተ የምጠብቀው ነገር አይደለም። ከዛ በፊት ካሜራ ይዘሽ ትላንት ያን ሁሉ ነገር ካረግሽ በኋላ ዝም ብለሽ እንደ ኖርማል ነው የምትቀጥይው። እንደ ኖርማል እኮ አይደለም እየቀጠልኩት ያለው ከምነግራችሁ አይ ፈቲ፣ አትነግራችሁም። የምነግራችኋለሁ ፈቲ፣ ዝም ነው የምትለው። አትናገርማ፣ በቃ ፈቲ እንድትናገር አልፈልግም። ፈቲ እንዳትናገሪ፣ ልንገራችሁ ነው። የተናደድኩበት አንድና ዋነኛ ልጁ የማን እንደሆነ ከኔ መጠየቅ ስትችሉ እራሳችሁ ተነጋግራችሁ እራሳችሁ ቪዲዮ ሰራችሁ እና ፈ አዎ ራቢያ እና ምንድን ነው አባቱ? እኔ መንገድ እችላለሁ፣ ለእኔ ጠይቁኝ። እና አባቱን ለዛሬ ለነግራቸው ነው። ለዛ ለአንደኛ ለመጨረሻ ጊዜ የምንገናኘው ማለት ነው። ዝግጅ ሁኑ፣ ዝግጅ ሁኑ። አሁን አንቺን ላለማስጨነቅ ነገር ነው። አንቺ እንደዚህ ትናንት እንደዚህ አይሆንሽም። በጣም ተናድጄ ነው። በቃ በጣም ነው የሚያናድደው፣ የናንተን ስራ ማለት ነው። እኛ እናናድደው ሽየእውነት ነው አሁን ስላችሁ፣ አንድ ነገር እንዳያቸው ክብረ ያወድላችሁ ማድረግ አለብኝ። ባወራቸው የግድ መጮህ አለብኝ ነው? ኑሮማ ጤነኛ ነሽ? ሲጀመር አንተ አይደለም አንተ ልጁ የማን እንደሆነ ጠፍቶ ነው የእውነት ሚያስቅ ነገር ነው የተናገርኩት ነገራቸው። አትፍራ። እኔም እኮ ደፍሬ የተናገርኩ ነገር ነው። ለቤተሰብ ሆነ እውነቱን እኮ መካዳችን ምርመራውን እኮ ለፈቲም አሳይቻታለሁ። ማመን ካልፈለግክ እኮ ችግር የለም። እኔ ከፈጣሪ ጋር ሆኜ ልጅ እና ታድጋለች ችግር የለም። መጀመሪያ ለእኔ የነገረኝ ልጅ ጸጋ ነው። ልጃችን ስትመጣ አሪፍ እና እምትሆንልን ምናምን ብለኸኝ ነበር። በካሜራ ፊት ነው እያወራሽ ያለሽው። አይ አይ፣ ኖ ኖ፣ ችግር የለም። ካሜራ የጥፋን ነው ነገር

እሺ ንገረኝ። ልጅ የለህም? አለ ከማን? ከእኔ? ቆይ በመጀመሪያ አንድ ጥያቄ፣ ልጅ የሚወለደው ምን ተደርጎ ነው? እኮ በቃ አንተ አይደለም የደፈርሻ ነው። የምር ተጫውታብናለች ማለት ከዚህ በኋላ እንዴት እንደምንቀጥልም፣ በዚህ ጸባ አላውቅም። ምንድን ነው ማለት ስልሽ ልጅ የደፈርሻ ነው የእናንተ አይደለም። እናንተ ግን ትከዱኛላችሁ። ቢያንስ አዎ አትሉኝም፣ ዝም ብላችሁ ፍቅር። ምንድን ነው ኧረ፣ ፕራንክ አይደለም። ግን የአባትነቱ ጉዳይ እንትን ብሎኝ ነው። ለእናንተ ነው፣ ፕራንክ ነው። ቡርካ ሄደ